ሰላም አለኩም እንዴት ናችሁ የኛ ቤተሰቦች እኔ ያለው አልহামዱሊላ ዳጊ ይኸው ብዙ ሰው ደውሎ ሊይ ነበር እና አረጋጋው ምናምናምን ተረጋግቷል እና ለምንድን ነው ዛሬም በቪዲዮ የመጣችሁት ካላችሁኝ ይሄ ነገር ሲነሳን በቪዲዮ ነው ለዛም ነው እና ዛሬ ረሙን ከዛ በፊት ደግሞ እኔ ረሙ ደውዬለት አለው መና ለማሂም ነገር ያት ነበር ማግኘት አልፈለገም ነገር ላባበስ ወይንም ጦርነት ልፈጥር አይደለም የመጣሁት። እነዚህ በጣም ብዙ ዓመት የኖሩ ጓደኛሞች ናቸው፣ ታውቃላችሁ የሆነ ሰዓት ትንሽ አለመግባባት ነበርና ምናምን ከዛ መጥቷል። በሰላም መተው ብዙ ኖረዋል እና አሁንም ቢሆን በሰላም እንዲኖሩ ነው የምፈልገውና ያው ዳግምም ቢሆን ዛሬ እዚህ ጋር ሲመጣ ለጸብ ምናምን አይደለም የማይመጣው። ቤተሰቦችህንም አናገር በስነ ስርዓት ምንም ሳትቆጣ ኧረ፣ እኔ አልቆጣም። እሱ እንዴት ናችሁ ቤተሰቦች? ሰዎች እንደምታዩት ነው ሁሉ ነገር፣ ያው ከእናንተ የተደበቀ ነገር የለም። አሁንም እናንተ ጋር ነው ሁሉ ነገር፣ ከናንተ ጀርባ የምናደርገው ነገር ምንም የለም ፣ እዚሁ ፊት ለፊት ነው። እሱንም ለማናገር ዛሬ መተናል። ያው ፊት ለፊት የምታዩት ይሆናል። ሴት የለም ዛሬ፣ ወንዶች ነን፣ እንደወንድ ልጅ ነው የምናወራው ሶስታችንም ተገናኝተን በነገራችን ላይ ብዙ ቤተሰቦች ማለት ነው ደብሯችኋል። ባለፈው ለምን ቆሙ አላወራም፣ ለምንድን ነው የሚሄደው ይሄደው። አልተረዳችሁትም ቤተሰቦች? እኔ ዳጊን ስለተረዳሁት ነው። አሁን ለምሳሌ ስለ ዳጊ ምን አገባ ምናምን፣ እኔ አይመለከተኝ አያገባኝም ስለዛ ሰው ራሱ። ለማለት የፈለኩት ያው ገብቷችኋል። እዚ እኔ ረሙን ማናገር የፈለኩትኝ ረሙንና ዳጊን ማገናኘት ብቻ ነበር የፈለኩትኝ። የመጀመሪያ ጊዜ ሁለቱ እንዲያወሩ እንድናወራ ነበር የፈለግኩት። ከዛ ማይሆን ነገር ተፈጠረ ተለጥፋብኝ ነው ምናምን ምናምን በቃ ማይሆን ነገር ነው የተፈጠረው። እና የዛን ቀን ከሸፈብኝ ማገናኘት አልቻልኩም። ዛሬ ግን ማገናኘት እችላለሁ። ምክንያቱም ስልክ ደውዬ ነበር፣ ስልክ ሊያነሳልኝ አልቻለም። ናታን ጋር ያለው ሌላኛው ጓደኛቸው ነው የነገረኝ እና ናታንን ያው እነ ናታን ሰፈርን ያለነው እና ናታንን ልናናግረው ነው። ቢያንስ ረሙ ወጥቶ ማያናግረን ከሆነ ናታን ወጥቶ ያለውን ነገር ቢያንስ እሱን አውርተነው ቤት ከነ ካሜራው ከቻልም፣ ካልቻልን ካሜራ ይጠፋል። ገብተን ቤታቸው ውስጥ ድረስ ገብተን ረሙ ችግሩ ምንድነው? ለምንድን ነው እራሱ ጥፋተኛው ነው። እኛም ማግኘት የማይፈልገው ምንድነው? ምክንያቱ ምንድነው የሚያስኮርፈው ምንድን ነው? በቃ እኔ ማውራት ፈልጋለሁ። አቢሶ ከእኔ ጋር በጣም ለእሱ አግዛል እየነጠረብኝ ነው። እና እኔ በዚህ መንገድ እንዲያወራኝ አልፈልግም። መጣላት ምናምን እኔ አልፈልግም። አሁንም ቢሆን ግን ማይሆን ንግግር የሚናገረኝን ሰው እኔ ነገር ተደባብቆ ተሸፋፍኖ እንዲያልፍ አልፈልግም። ፊት ለፊት ነው የምናገረው። መጣላት ችግር የለብኝም። እና አሁንም ቢሆን ባይዞ ናታን ቤት ጋር ያለ ነው እንደውልለትና፣ ቢያንስ ወይ ረሙን ያስወጣልን፣ ወይ ናታን እራሱ አስፈቀደ። ነው እቤት መግባት ነው የምንፈልገው፣ በሰላም ማውራት ነው የምንፈልገው። እና ቤተሰቦች በካሜራን የጀመርነው አይደል? ለዛም ነው ካሜራ ይዘን የመጣ ነው። አብራችሁን ሁኑ። ደውልለት፣ ናታን ጋር ለኔ ወይ ናታን እንዴት ነህ? ወይ ሰላም ነው እ ነው እንዴ አው ተኝቼ ነበር። ወይ ፈልግ ነበረ ነበር ብዬ እናንተ ቤት በርጋንኝና ከኔ ጋ ዳግም አለ ረሙ አንተ ጋር እንደሆነ ነግረውን ነው። እና ስልኩም ደግሞ ዘግቶታል ምናምን፣ ልናወራው ፈልገን ነበር። ኖርማል በሰላም ማለት ነው። ነገር አለ አዎ እንትን ነው። አይ ከእኛ ከኛ ጋር ማንም የለም። ማያ ስትኖር ነው ብዙ ጊዜ ማይስማሙትና እኔ ላገናኛቸው ላወራቸው የፈለኩት ለዛም ነው ባንታላፊነት ነው ነው ናታን ካላመንገኝ የቤት መግባት እንችላለን። ችግር የለውም። ቤት ገብተን በሰላም በሰላም ስለሆነ ማለት ነው አየር ነገር እንኳን ቢፈጠር ለዛ ብዬ እኮ ካላመንከኝ፣ ፋሚሊም ቢኖር ትልልቅ ሰው ኖሮም ያወራሉ በሰላም ነው ልል ፈልጌ ነው። እሺ እምቢ ካለህ ግን ገብተን እናወራዋለን፣ ችግር የለም። በነገራችን ላይ ቤተሰቦች፣ ጓደኛሞች እንዲጣሉ የማይፈልጉ ሰዎች በጣም ብዙ ሰዎች አሉ። ልክ እንደ ናታን አይነት ሰው ማለት ነው። አሁን እነሱ ቤት ድረስ ረሙ መጥቶ እነሱ ጋር ሆኖ እኔ ስደው የለም ማለት ይችላል፣ ሰላም እንዲሆን ስለሚፈልግ። እኔም ልክ እንደዛው ሰላም እንዲሆን ማንም ሰው ሰላም እንዲሆን ይፈልጋል እና ናታንም ሰላም እንዲሆኑ ስለሚፈልግ ነው። በዚህ ልክ እቤታቸው ድረስ መጥቼ እዚህ ልጠይቀው አንዴ፣ እሺ ብሎ መተባበር ማለት ማንም የሚያደርገውን ነገር ነው እያደረገልን ያለው። ለማንኛውም ቤታቸው ይሁንና፣ እስኪ እንጠብቃቸው። እስኪ ቶሎ ቢመጡ ግን ዝናብ መጥቷል። ያው ምንም ማድረግ ውስጥ ካስገቡን፣ እሺ ብቻ እንጠብቀው። እስኪ እናንኳኳ። ዝናቡ ለነገሩ እንጠብቆ እስኪ እንዳይመጡም

ሳናወራ ምናምን ተለያየ ነው፣ እንድናወራ ብለን ነው። ምንም አይፈጠርም። አንቺ አታስብ። ሂድ በቃ፣ ና ችግር የለውም። ከፈለግህ እዚህም፣ ከፈለግህ ቤት ግር እንዲያወሩ ነው እና ኖርማል ነው፣ አታስብ። ካሜራ ለሚጠፋ ቤተሰቦች ያለውን ነገር ስለሚያውቁ አንተም ካሜራ በርቶ የተጀመረ ነገር ለምዶ ካሜራ የሚጠፋው አሁን ደግ በዚሁ እንደተወራ ተረጋጋም፣ ጠብቅ። እንዴት ነው? የለም ነው ምን ዋናው ደግሞ ምን መሰለ ዳግምን ዛሬ ላገናኛችሁ የፈለግኩት እኔ ነገራቶች ሰላም እንዲሆኑ ይፈልጋሉ እና ግብተዋል። ባለፈው ነገራቶችን ያበላሸው እራስን እ ስለ ምን መሰለህ? ደግሞ አንተ እያወራህ አይደለም ነገራቶችን፣ ከሴቶቹ ጋር ብቻ ነው ማውራት ትፈልገው። ያ ነገር ደግሞ ለምሳሌ እንዴት ብዬ ላስረዳ? አንተ ነገራቶችን ማውራት አትፈልግም መሰለኝ። እንደዛ ነው የሚመስለው ነው እና ካላወራህ ደግሞ ነገራቶች አይፈቱም። ገብቷል? ግዴታ መወራራት መቻል አለብህ። አንተ ደግሞ ሳይ የሆነ በቃ ዝም ብሎ ነገር ተሸፋፍኖ ምናምን ሊቆይ ነው የምትፈልገው? እኔ አልገባኝም ነገረ ስራ እና ዳግምን፣ እኔ ዛሬውን ታውቃለህ፣ ባለፈው አንተን እንደሚያገኝ በጣም አሳምኜ ነው ያመጣሁት ሁላ እዛ ችግር ፈጠርክ ምናምን። እሺ አልፏል። ስለዛ ነገር ማውራትም አስፈላጊ መስሎ አይታየኝም። አሁን ምን መሰለ እውነቱን ለማውራት አውሩት፣ እራሱን አውሩት እኔን አትፈልጉኝ፣ እኔ ጋር እንድትደውሉ አልፈልግም ብላለች ማያ። ተገናኝተን ነበር እና አሁን ባለፈው ጉዳዩን ዘጋሁት አለ። አሁን እንደ አዲስ እዚህ መጥቶ ማለት ነው። አሁን ነገራቶችን ወደ ኋላ ከመመለስ ወደፊት መቀጠል አይሻልም? ለዛ ነው አሁን እዚህ ጋር አለን የምትሉት እውነት ካለ

ረሙ እኔ ያን ነገር ስነግር ካሜራውን ትሁና፣ ረሙ እኔ ሰላም ነው ምፈልጉና፣ አንተ በጣም እየተንቀባረርክብኝ ነው። እኔ ካንተ በላይ ቀብራራ ነኝ። ሰላም ሰላም ስለምፈልግ ነው እንጂ እኔም ሰላም ነው የምፈልገው። ለመንጠር እኔ ካንተ በላይ እነጥራለሁ። ለመንጠር ከሆነ ለምንም ነገር አሁን እዚህ ጋር ሌላ ነገር ሳይሆን የመጣንበትን ነገር እናውራ። በስነ ስርዓት አውራ ነው እኔም ማክብሬ ነው ይመጣ። አንተ ለኔ ቤት ለቤት ምክንያት የለም። ሰማ ስልክ ማችለው ነገሩን አጥርተህ ከፈለግ ገዳም መግባት ይችላል። ነገሩን ነገር ነገር ተነጋግረን ከአሁን በኋላ ከኔ ጋር አይደለችም ብዬ ላላገኛት ቃል ገብቼ አንተ ያደረግከውን ነገር ካደረግህ በኋላሜላሌላአሁን ወደኋላ ልንመለስ ነው። ለምንድን ነው የማልመለሰው? ለምንድን ነው ስሜት አለኝ ያልካት? እሺ ማሂ ያለችው ነገር አለ ፕራንክ ቪዲዮ ምናምን ይሄ መልስ ነው። ለምን ፕራንክ አረግ? ፕራንክ እኛ እንደራረጋለን። ሁሌ እንደዚህ አይነት እዛ ጋር እንደ ጓደኛህ አንተ መመለስ ትችል ነበር። እኔ ለማስገመት ረሙ ስማኝ ምንድን ነው ማስገመት? አንተ በጣም እንትን እያልክ ነው እያጀብክ ነው ተቃላ ለንገርክ። ስማኝ አንተ አፈቅር አለ ለ እሺ እኔም ስሜት አለኝ ብለህ ወደኩ እያልክ ነው፣ እንደ ቀላል እያወራህ በጣም በጣም። በነገራችን ላይ ለኔ ብሎ ነው የመጣሁት። አሁን ቢሆን ምል አው ለምን እንደምጨቀጭኩኛ? ምን ወሬ እየነጠርክ ነው? በዚህ ልክ ነው ማወራ ማለት ቀርቢያ ለሱ ብዬ ነው እንደዛ ስትዘል ባለፈው ዝም አልኩህ፣ ምናምን ባለፈው ደብል ሰትደብክናል ምን ታረገኝ? እኔ ምን ማላረገኝ ግን ብቻ ከገባ ሪስፔክት። ሴቶቹን ነው የምታወራው አልክ። ሴቶቹ ነው ያወሩት። ሪስፔክት እነሱ ስላላቸው እነሱ ነው ያወሯቸው። አንተ በዲስሪስፔክት ስላወራኝ ስለማትመችለ ወሪ አላወሮክ። ሲቀጥል ደግሞ መነግር ስለማያ ጉዳይ ዘግቻለሁ። ድጋሚ በዚህ ፋይል ማውራት አልፈልግም። እና እንዳንተ እየመጣው ዝም ብዬ ነው ነገራቶችን ላለማውራት ነው ወይስ ከእኔ ጋር ለማለየት ነው? ችግሩን እኮ የጀመርኩ አንተ ነህ፣ እኔ አንተ አደለም። አንድ ሰው ሁለት ሰው ገብቶ መቶ ሰው ተደርድሮ ማለት ነው። የሀገር ሽማግሌ ቢመጣ አንተ ማውራት አትፈልግም፣ መታረቅ አፈልግም። ገብቷል። እኔ ደግሞ ዛሬ ዳጊና አሳምኝ የመጣሁት ምንድን ነው ታውቃለህ? መታረቅ ፈለገ አልፈለገ እንድንወራራ ነው። ልጅቷ ምንድን ያደርካት? ምንድን ነው ልጅቷ? ከዚህ በኋላ ይሄ ልጅ አንተንም እሷንም ማግኘት አይፈልግም። ግን እርቅ የምትፈልግ ከሆነ እንወራራ። ምንድን የምትፈልጉት ምን ነው እውነታችሁ? እስቲ እውነት አለን እምትሉት ለህዝቡ የምታስረዱት ነገር ካለ ዳግም፣ እንዲህ እንዲህ አጥፍተዋል የምትሉት ነገርም ካለ ይሄው ተናገሩ። የለም ይቅርታ እ ይቅርታ ኧረ ረሙ ወላሂ እኔ እኔ ረሙ ስማኝ፣ ተነጋገር ክፉም ደግ ምን እንነጋገራለን። እንደኔ ጮህም እኔ ነኝ አይደል አሁን ክፉ መስሎ ሲጮህ ምናምን። አንተ ይቅርታ በጣም አስመሳይ ሰው ማስመሰል አይደለም እምልህ ከልብ ተናገር። ውስጥ በተግባር እየጎዳኝ በአካል ግን ይቅርታ አትበል ሰማኝ አይደል ምንም ዳረጋልችልም ምን አደረግኩ? ከዚህ ወዲህ ጨረሰኝ እኮ አደረግኝ። ልጅቷን አልፈልግሽም አልካት። እኔ ላይ መጥፎ እንድታስብ አደረጋት። እሺ እፈልግሻለሁ በላት እ እፈልግሻለሁ በላት። ምን ብላህ ትል እኮ መጀመሪያ። አሁን ለምንድን እንደዚህ ማለቱ አስፈላጊ ነው? ሁሉም ሰው በቃ ማ

እኔ ከጅልስና አይበልጥም ከጓደኝነት አይበልጥም ብዬሽ መጣሁ አይደለ? የማናግረህ ነገር አንተ ጋር እውነት ካለ እውነትህን ለህዝብ አሰርግ፣ ያለ ምን ይለኝ? ማታስረዳው ነገር ከሆነ ደሞ ማለት ነው። ቶሎ ለምን እሄዳለሁ? ለምን ዛሬ አንድ ያገኘሁት እዚህ በስልክ ተደባብቆ እዚህ ሰው ቤት በቃ እ በቃ ፣ ይኸውልህ ስማኝ አዳም፣ በዚህ ወይ ሴቶች ጋር እየተባባሰ ስማኝ፣ ወሬ አትወራ። ይኸው እዚህ ጋር ወንድ ነው ሴት የለም። ቁጭ ብለህ የምታወራው ነገር ካለ፣ አዎ ገባ፣ አንድ ወንድ ልጅ የምትነግረው ነገር ካለ አውራ። የምታስረዳው ነገር ካለ አስረዳ። ይሄ ዙሪያ ጠንጥ መሄድ የምታወራው ነገር በጣም ነው የሚያስጠላው። ተወው በቃ። እንደዚህ አይነት ነገር የምታውቀው ዳግም አለ አይደል? የማታውቀው ዳግም ደግሞ አለ። ሰማኛ አንተ ዳግም፣ ለምንድን ነው አንተ ዝም ብለህ የምታወራው? እንደ ሰዎች እኮ በቃ ወይ ዝምታን ይሻል። ዝም በል በቃ

ኧረ በእናትህ እንደዚህ አይነት ነገር ልጅ አውራ። ምን ሆነህ አንገትህን እምትደፍነው? እንዶ አውራ እንደ ነገር ይቅርታ ብያለሁ። አንተንም ወንድሜ ስላስገፉ በጣም ይቅርታ። ነገሩን አስቤያለሁ። ነገር ተፈጠረ በቻልኩት በጣም ገፍቻት ነበር። አንተም የሚያክል ሰው አስብ። ለምን መጀመሪያ ትምህርት ቤት አለኝ እቤት ድረስ እየመጣችብኝ ነው። ነገሩን እንዳለ ማየት ይችላል። ማጠፎት ነገር ሁሉ ይቅርታ የሚችለው ሌላውን ምንም አልታልችም ጨረስኩ። ምን ይዳዳግ ምን ይቻላል? ግን አንተ ከቻልክ ለማስታረቅ እንጂ አታቀሳስር። ምንድን ነው ረሙ ምስኪን መስሎ አይ በጣም አታቀሳስር። ጀምሮ በጣም ሪስፔክት አደረኩ እና የፈረው አስመሰልከው፣ ገባህ? እና ከቻልክ በሪስፔክት አደረኩ ካልቻልክ አታቀሳስር። እንዳሰብኩ የምታደርገው ነገር ደስ አይልም። ይኔ ደስ አይልማ ያንተ ደሙ ይቅርታ አጣይ ከደስ አይል ምን ምን በጣም የዳግም ነገር ሆኖብኝ፣ እንጂ ካንተ ጋር አትመቸኝ አንድ ነገር ማለት ስለ አንተ ራስን እንደ እሺ፣ እኔ ልንገርብ ነው እንደዚህ አያምርብህም። እሺ

ሴ ተደርብ አህ በሴት ስታስወራብኝ ነበር። እሱ ላገዘኝ ሰው ትርኢት ላረገኝ ሰው ብደረብ፣ ምንድን ነው የሚገርምህ? እውነትን ይዞ እኮ ተከራከረልኝ። ለአንተ በምን አፍ ነው የምትናገረው እሱን?

ተናግሮ ሰውን ማሳመን አልችልም። ድሮም ማቃለ አብሮኝ ያደገ ተፈጥሮ ሆኖብኝ ዝም ማለው። እኔ ፈልጌው አይደለም ምን ላርገው የኔን